ሰላም፣ ጤና ይስጥልኝ፣ እንደምን አላችሁ? የሐበሻ ጀብዱ ከቀትር በኋላ ነው፣ ፀሐዋ ግን አሁንም እንደ ሰዓት ትፋጃለች። አንድዳ አንድዳ ነፍሳችን እንታወጠው ነው። ያው አስር ሰዓት ሙሉ ያለውሃ በመንገድ ላይ ነን። አስር ሰዓት ሙሉ በዚህ በረሃማ ቀበሌ ለፎይታ ያል እንኳ ወገባችን ሳናሳርፈው የደከሙ እግሮቻችን እየጎተትን በጉዞ ላይ ነን። ብቸኞች፣ ሁለትም ሶስትም ሆነው በጓድ ያሉ፣ በቡድን በቡድን ስብስብ ያሉ፣ መንገዱና ጉዞ ካቅማቸው በላይ የሆኑባቸው፣ አንዲት እርምጃ ወደፊት ማለፍ ያልሆነላቸው ወታደሮች በዚያች በረሃማ ቀበሌ ተበትነው በበቀሉ የግራር ዛፎች ጥላስር ጋደም ብለዋል። እኒህ ምስኪን ወታደሮች እንዲህ በየግራሩ ጥላስር ጋደም ሲሉ እንቅልፍ ይዟቸው ጭልጥ ይልና ራሳቸው አደጋ ላይ ይጥሉታል። ብዙ ጊዜ እንዲህ እንደ ማሽላ ቆሎ ተበትነው በየግራሩ ስር ባረፉበት የጨካኞች ሽፍቶች ካራ ለዘላለም ማስተኝቷቸዋል። ይሄ አረመናዊ የሽፍቶች ጭካኔ ሊደርስበት እንደሚችል ቢገምትም እድሉን በፈጠራ ላይ ጥሎ ጋደም ይላል። በዚህ መልኩ ስኳትን ውለን በአንድ ወጣት ፊታውራሪ ከሚመራው ጦር ጋር ተቀላቀለ። ከዚህ ወጣት ፊታውራሪ ጦር ጋር ስንጓዝ ውለን ማምሻውን ላይ ከአንድ ከደረቀች ወንዝ ዳርቻ አደረስን። ወታደሮቻችን እዚያቸው የደረቀች ወንዝ መሃል ገብተው በእጃቸው ትልቅ ጉድጓድ ቆፈሩ። በዚች ጉድጓድ ውስጥ ትንሽ ውሃ እስኪጠራቀም ድረስ እንደ ዕድሜ ልክ የፈንጅ ጊዜ ፈጀን። እኛ ቁጥራችን ብዙ ነውና ከዚያች በመከራ የተጠራቀመች የደረሰች ውሃ ለመጨረሻው ወታደር የደረሰው ነገር ቢኖር ውሃ ሳይሆን ጭቃ ብቻ ነበር። ብዙም ሳናርፍ በአንድ ጠባብ መንገድ ውስጥ ገብተን መጨረሻው ወደማይታወቅ መንገድ ጉዞ ጀመር። ቀበሌው ተመሳሳይ ነው። ዳገት፣ ቁልቁለት፣ ገደል፣ ሜዳ፣ ግራር፣ ቁልቋል መጨረሻ የሌለው በሸማው ተጠቅልሎ መደዳው ሁኔተኛ ቆስሎ በሽታውን በዝምታ የሚያስታምም የሞተ የኢትዮጵያ ወታደር ብቻ ሁሉም በዘች መንገድ ዳር አንዱን ከአንዱ መለየት እስኪያስቸግር ድረስ በሻማው ተጠቅልሎ ተኮልኩሏል። ጀንበር ጠልቃ ብዙም ሳይቆይ ብዙ ውሃ ከሌላት የተንቤል መጨረሻና ያበርጋሌ አዋሳኝ ከሆነችው የአረንቋ ወንዝ ዳርቻ ደረስን። ብርቶች እድልና አጋጣሚው ሳይጠቀሙባቸው ከአረንቋ ወንዝ ደርሰው ጥማቸውን ቆርጠው ከድካማቸው ለማረፍ እዚህም እዚያም ጋደም ብለዋል። አንዳንዶቹ እሳት አንድደው ሽምብራ ይቆላሉ። ከትናንት ከሰዓት በኋላ ጀምሮ በአፋችን ህልም አልገባም። ባረንቋ ወንዝ ዳርቻ ትናንት ቀድመን ከሄዱት ከሁለቱ ራሶች ጋር ተገናኘን። ይሁን እንጂ ዛሬ ቀኑን ሙሉ በጉዞ ላይ ስንመኘው የነበረው ትንሽ ተኝተን የማረፍ ሐሳባችን ምኞታችን ሳይሳካልን ቀረ። ጠንካራ የጣሊያን ጦር ከኋላችን እየተከተለ ሲሆን፣ ከፊታችን ደግሞ ሌላ የጣሊያን ጦር መንገዳችን ቆርጦ ሊዘጋብንና ሊያደቀን እየታገል ነው። ስለዚህ ጊዜ ሳናጠፋ በጉዟችን መግፋት አለብን። እፍኝ የሽምብራው ቆሎዬን በልቼ ሳልጨርስ፣ ጉንጭ ሆይን አጣጥሜ ሳልጨልጥ ነጋሪቶች መጎሰምና ጥሩምባዎች መነፋት ጀመሩ። ይሄ ደግሞ ወደፊት በል ማለት ነውና እኛም ከጦሩ ጋር ተቀላቅለን የደከሙ እግሮቻችን ወደፊት አልናቸውም። ወንዟን ተሻግረን ውሃ ከሌለው ያበርገሌ ጫካ ውስጥ ገባን። የሰው ልጅ ሊያደንቀው ሊያፈቅረው የሚገባ ገደል ተራራና ሸንተረር ከፊታችን ተጋረደ። ግን ምን ያደርጋል፣ ጊዜው የመከራ የጦርነት ጊዜ ነውና ይህን የተፈጥሮ ውበት ማድነቂያም ማሞገሻም ጊዜ የለንምና እንደሚታደን አውሬ እየተሽሎከለክን እግሪ ውጭ ይመሮት ጀመርን። የሰው ልጅ ጥንካሬ የሚያስገርም ነው። በእኔ ባይደርስ ባላመንኩ ነበር። ካቤ አዲ የካቲት አራት ቀን ተነስተን ከጥቂት ሰዓታት ረፍትና እንቅልፍ በስተቀር ሳናርፍ እንደ ሮጥን፣ ይኸው አሁን ከመጋቢት አራት ወደ መጋቢት አምስት ልንሸጋገር ነው። አንድ ወር ሙሉ የሰው ልጅ ጥቁር አርፎ እፍኝ ሽምብራ ቆልጥሞ ጉንጭኋ ጠጦ ተራራ ወጥቶ ቁልቁለት ወርዶ ገደል ቧጦ መሮጥ መቻሉ ታምር ነው እንጂ ሌላ ምን ይባላል? ዛሬ ደግሞ ድሎኞች ነን። ራስ ካሳ ፈረሶች ላኩልን ያለ ፈረስ በቀጣዩ ቀን ጉዞ በእግር መቻላችን እግዚአብሔር ነበር የሚያውቀው ሁለቱ ራሶች ልክ ነጋሪት ከመነፋቱ ከጠንካራው ሰራዊታችን ጋር በፍጥነት ጉዞ ቀድመው ሂደዋል በዚህም ማለቂያ በሌለው ሩጫ ደካሞች ቀስ በቀስ ደረጃ በደረጃ ወደ ኋላ ይቀራሉ የእኛም የፈረንጆች አጃቢ ጦር ከምንጊዜውም በላይ ቀንሶ አብረውን የቀሩት በጣት የሚቆጠሩ ጥቂት ጠንካሮች ብቻ ናቸው እኩለ ሌሊት ግድም ላይ ጨረቃዋ ከጠራው ሰማይ ላይ ሮጣ ከሰሜን ተራሮች ጀርባ ገብታ ተሰወረች። ያለንባት ቀበሌ ወዲያው ጥቁር ድንኳን የለበሰች መሰለች። በዚህ ጥቁር መጋረጃ የሸፈናት በምትመስለው መንገዳችን ከአንድ ሜትር በላይ ርቆ ያለን ነገር ለይቶ ማየት የማይቻል ነገር ነው። ከፊታችን ደግሞ አስቸጋሪ ሰልጥና የተራራ መንገድ ይጠብቀናል። ከተራራው ስር ያሉ መንገዶች ሁሉ ዞሮ ዞሮ የሚያደርሱት ወደ ተራራው ጫፍ በመሆን ከፊታችን የነበሩ ወታደሮች ደረጃ በደረጃ እየተከፋፈሉ በተለያየ መንገድ ከዚህ አስቸጋሪ ጨለማ ውስጥ ለመውጣት እየተጣደፉ ገደሏን መቧጠጥ ተያያዙት። ጥቂት እንደ ገፋን ጨለማዋን እየጨከነች መጣ። አንድ ሜትሯም በዛች ብላን መሰል የአንዷን ሜትር እይቷን ነፈገችን። ከፈረንጆች እኔ እንደ መጨረሻ ፈረሰኛ እጓዝ ስለነበር ከፊት የነበረውን ፈረሰኛ ከጥቂት ደቂቃዎች በፊት ተሰውሮብኝ፣ አሁንም ከፊት የማዩ ነገር ቢኖር እግረኛ ሰው የሚመስሉ ነገሮች ውልብ እያሉ ሲጠፉብኝ ብቻ ነው። እችም በዛች መሰል የእነዚያም እግረኞች ዱካ ጠፋ። አሁን በዚህ በሚያስፈራ ድቅድቅ ጨለማ አስቸጋሪ በሆነውና በወጉ በማላውቀው በተራራ መንገድ ብቻ የሚቀረው ምንም ነገር አላይም። በትክክለኛ ወታደሮቻችን ቀድመው በሄዱበት መንገድ እንኳን እንደሚሄድ እርግጠኛ አይደለሁም። አሁን ሁሉም ነገር ለፈረሴ ተውኩለት። በነፃነት ወዳቸው ቦታ እንዲወስደኝ ከዚህ ጨለማ እንዲያወጠኝ ሙሉ ነፃነቱ ሰጠሁት። በዚች የቁርጥ ቀን መንገድ እድሌን በፈረሴ ላይ ተውኩት። ብልጡ ፈረሴ በጥንቃቄ በዚያች አስቸጋሪ መንገድ ይዞኝ ይሄድ ጀመረ። አልፎ ተርፎ ፍንጥቅ በምትለው ብርሃን ፈረሴ በገደሎች መካከል አስቸጋሪውን መንገድ በጥንቃቄ እየረገጠ ይዞኝ እንደሚጓዝ ተረዳሁ። ግን ፈረሴ ጦራችን በሄደበት መንገድ ይዞ እንደሚሄድ የተረዳሁት አልፎ አልፎ ደክመው መንገድ ዳር የተኙትን ወታደሮች ላለመርገጥ በጥንቃቄ ሲራመዳቸው ቢሆን፣ ዋናው ጦራችን በሄደበት መንገድ እንደሚወስደኝ ግን እርግጠኛ ሳልኮን፣ የሰጠሁት ነፃነት ሳልቀመውና ሳልገፈው እንደ ሁል ጊዜ ሁሉ አስቸጋሪው መንገድ በጥንቃቄ እየረገጠና በየመንገዱ ዳር ጥቂት አረፈው ለመሄድ ቁጭ ባሉበት እንቅልፍ የወሰዳቸውን ወታደሮች እየተራመደ በመንገዱ ቀጠለ። አንበሰው ፈረሴ ንጋት ላይ ከፈረሰኛው ጦራችን ጋር ወስዶ ቀላቀለኝ። የራሳችን ጦር እንዳገኘው በጣም ተደሰትኩ። አለቃ ማን ነው? ስል መጀመሪያ ያገኙትን የሐበሻ ወታደር ጠየኩት። ደጃዝማች ጨቡዴ ሲል በታላቅ ኩራት መለሰልኝ። ወዲያው ከሩቅ ደጃዝማች ጨቡዴ ሊቀበለኝ ሲመጣ አየሁት። ከተያየን ሰንብቶ ነበር። አሁን ያለሁበት ጦር አዛዥ ደጃዝማች ጨቡዴ መሆኑን ተረዳው። ከደጃዝማች ቡዴ ጋር የተለመደውን ረጅሙን የአበሾች ሰላምታ ከተለዋወጥን በኋላ ደጃዝማች ቡዴ፣ ወዳጄ ጌታ፣ አሁኑ መመለስ አለብህ። እዚያ አደጋ የበዛበት ቦታ ነው። ባይሆኑ ጥቂት ወታደሮች ሰጣለሁ። አሁኑኑ ወደ ዋናው ጦር መመለስ አለብህ ሲል አሰሰኝ። ለምን ደጃች ብዬ ላቀረቡት ጥያቄ፣ ጌታ፣ ረፋዱ ላይ ለጉዞ ተሰናዳን። አሁን የያዝናት መንገድ ካለፈችው የደረቀች ወንዝ ጋር ተመሳሳይ ናት። አዎ። በክረምት ወራት በዚህ ስንጥቅ መሬት ላይ የጋይላ ወንዝ ትፈሳለች። ይቺ የጋይላ ወንዝ ዛሬ የደረቀች ቢሆንም አንድ ስንዝር ያል ጫር ጫር ማድረግ ይበቃል፣ ካሸዋማው መሬት ያለ ብዙ ድካም በትቅደቂ ቅዱስ ንጹሕና በጣም ጣፋጭ ውኃ ማግኘት እንችል ነበር። አዎ አድጌአለሁ፣ ሰልጥኛለሁ በሚለው ሀገር የሚኖር ሌሊቱን በየመሸታ ቤቱ ሲፈነጥዝ የሚያደር ሰው የውሃን ውድነትና ብርቅነት ምንጊዜም አይረዳውም መሸና ጋደምናል። ካለፉት ሌሊቶች ማለትም በድንጋያማው መሬት ላይ ካሳለፍናቸው ከእያንዳንዷ ሌሊት ምንም እንኳን ለጥቂት ሰዓት ብቻ እንኳ ቢሆንም የዛሬው ሌሊት ጋር ሳወዳድረው የዛሬዋ አዳሬ በአውሮፓ ካለምጥ ሆቴል አልጋ ጋር አይተናነስም። በለስላሳዋ አሸዋ ላይ ለጥቂት ሰዓታት ቢሆንም ጋደም ብለው ወገብን ማሳረፍ እጅግ ደስ የሚል ስሜት ይሰጣል። ለዛሬዋ አዳሬ የኢትዮጵያ ወታደሮች በሸዋማ መሬት ላይ አንጥፌ እንተኛበት በረከት ያሉ ቡትቶዎች ቢሰጡኝም ተነሳ ተራመድ የሚለው ጥሩምባ ቀስቅሶኝ ስነሳ መላ ሰውነቴ ውሃ በውሃ ሆኖ ነበረ። ከነበልባሌ ከነለሴ አጥባ ካሳደረችን ጎተሌ የጋይላ ወንዝ ሳወጣ በጉዟችን ገፋንበት። በዚች በደረቀች በጋይላ ወንዝ ውስጥ ስንጓዝ በመጠኑም ቢሆን ከነዚያ የሰማይ ላይ የሞት ቆርቆሮች እይታ ምልጠናል። የጋይላ ወንዝ በደረቀው ግባ ላይ እንድንጓዝ በሆዱ አቋጥራ ከያዘችው ውሃ እንድንጠጣ መፍቀድ ብቻ ሳይሆን ከጠላትን የሞታ ሞራዎች ዓይን ደበቀችን። ጋይላ ምስጋና ይገባታል። በዚቹ በደረቀች የጋይላ ወንዝ ጉያ ውስጥ ተደብቀን ወደኋላ የቀሩትን የትግል ጓደኞቻችን በተለይም ክፉኛ የቆሰሉን የከምባታ ልጆች መሪ ደጃዝማች መሸሻን እየጠበቅን ነው። የጀግናው የጋምባታ ልጆች ጦር መሪ ደጃዝማች መሸሻ የራስ ካሳ ጦር ከተንቤን የብረት አጥር ሰብሮ እንዲወጣ ሽፋን ሲሰጥ የነበረው የራስ ካሳ ጦር የብረት አጥሩን ሰብሮ ከወጣ በኋላ ወደ ኋላ እያፈገፈገ ሲዋጋ፣ ጀግነው የጋምባታ ልጆች መሪ ደጃዝማች መሸሻ በአንድ እጅ ቦምብ ከመመታቱን በላይ በሦስት የመትሬስ ጥይቶች ሆዱን ተመቶ በወደቀበት ቦታ እንደሞተ ሰው ተኝቶ ውሎ ሲመሽ በጨለማ አንደባብ እየተሳበ ከዋለበትና ከቆሰለበት የጦርነት አውድማ ወጥቶ ወደ ጫካ ይገባል። ከዚያች ጫካ የትግዋዶቹ አንስተው የተረፈ ጦራቸውን ወደ ሰፈረበት የጦር ሰፈር ወሰዱት። ይህ ጀግና ሰው ሦስት የመትረየስ ጥይቶች በሆዱ ይዞ አብዛኛው ሰውነቱ በተወረወረበት የቦምብ ፍንጣሪ ተበሳስቶ ሌላ ሰው ወዲያው የሚሞትበትን ጭጭ የሚልበትን መከራ ተሸክሞ ኋላ ቀር በሆነ በቡት ቁስ ጋር ታስሮ ሦስት ቀንና ሌሊት በፈረስ ተጉዞ እንሆ ዛሬ ከዋናው የራሶች ጦር ሰፈር ደረሰ። ይሄ ቆራጥ ጀግና ከራስ ካሳ የጦር ሰፈር ሲደርስ ከፈረሱ ለመውረድ አቅም ስላልነበረው በወታደሮቹ እርዳታ ከፈረሱ ወርዶ ራስ ካሳን ካስነጠፉለት አልጋ ላይ በጀርባው ተኛ። የጀግኖቹ ጀግና ደጃዝማች መሸሻ በከባዱ ከመቁሰሉም በላይ ያላንዳች የሐኪም እርዳታ ያላንዳች እረፍት ያደረገው ጉዞ ከፍተኛ የደም ስላስከተለበት ራስ ካሳ ካስነጠፉለት አልጋ ላይ ሁለት ሰዓት ያልሞለች ጊዜ ካረፈና የትግል ጓደኞችና አለቆቹ ከተሰናበተ በኋላ ከዚያች ስቃዩ ተከላከለ። ምስኪን ኢትዮጵያ አንድ ደፋር ድንቅ ጀግና ዛሬ አጣች። የጀግኖቹ የደፋሮቹ የካምባታ ልጆች መሪ የደጅ አዝማች መሸሻ ሞት ሁላችንም አሳዘነን። ይገርማል ካሁኑ የዋናው የጦር ስፍራችን ጋይላ ለብዙ ጊዜ ያላየኋትን ወፍራሟን ሳቂታዋን የራስ ካሳ ዋና ዋና ወጥ ቤት አገኘዋት። አው እቺ የደስ ደስ ያላት ደግ ሴትና ለብዙ ቀናት የደረሰችበት ጠፍቶ ነበር። ገና ከተንፔን ሽሽት ስንጀምር ይችው ባልቴት ከወጥ ቤቶች ጋር ቋቋን ስትቋጥር ወደ ኋላ ቀልታ ኑሮ አንዱን እቃ ስትጭን አንዱን ስታወርድ ስትንጎዳጎድ፣ ድንገት ጣሊያኖች ደርሰውባት ከነንብረቷና ከጠቅላላዩ የወጥ ቤቶቿ ሰዎች ጋር በጣሊያኖች ምርኮ ስር ትወድቃለች። በቁጥር ወደ መቶ ከሚሆኑት ወጥ ቤቶችና ልጆች አሉበት ከተንቀሳቃሽ ማድቤቷ ጋር የተማረከችች ደግ ባልቴት ለምርመራ ከአንድ የጣሊያን መኮንን ፊት ስትቀርብ ለነፃነት ያበቃትና አቤቱታዋን ደጋግማ ቀረበች። እኔ ሞር ያልጠገብ ብዬ እንደምን ከጣሊያኖች አመልጣ ከዋናው ጦራችን ጋር መቀላቀል እንደቻለች ጠጋ ብዬ ጠየኳት። እቺ ሳቂጣና ሞኛ ሞኝ መሳይ ባልቴት ያወገች ባጭሩ እንዲህ የሚል ነበረ። ከወጥ ቤቶቿ ጋር ከአንድ ከፍተኛ የጣሊያን መርማሪ መኮንን ፊት ቀርባ ስትመረመር መኮንኑ በተደጋጋሚ የሁለቱ ራሶች ጦር የት እንደተደበቁ እንድትናገር አጥርቆ ይጠይቋታል፣ ያስፈራራታል። ታማኟ ወጥ ቤት ግን ብትገሉ ግደሉኝ እንጂ ለማንም አልናገርም ብላ ድርቅ ከማለቷን በላይ ለጣልያኑ ከፍተኛ መርማሪ መኮንን አሁኑ ከነወጥ ከነወጥ ቤቶቿና ከነምሩ ጓዟ ካለቀቃት ሁለቱ ራሶች የሚበሉት ነገር እንደማይኖራቸውና እንደሚቆጧት በተደጋጋሚ ለዚያ መኮንን አቤቱታዋን ታቀርባለች። የአመርማሪ መኮንን የባልቴቷን አቤቱታ እሺ ብሎ እንደጠየቀችው ከነ ወጥ ቤቷና ማድ ጋር በነፃ ለቀቃት። አዝኖላት ሳይሆን ሊከታተላት፣ እሷ ሳታውቅ ወደ ሁለቱ ራሶች የጦር ሰፈር እንድትመረው አስቦ ነበር። በነፃ የለቀቃት ብልጧ ወጥ ግን ከጣሊያኖች እንደወጣች ወጥ በብዙ ቡድን ትከፋፈልና በተለያየ አቅጣጫ ሄደው የራሶችን የጦር ሰፈር እንዲፈልጉ አዛ የወጥ ቤቱን የጦር በተንቤን ትበትነዋለች። እሷም የራሷን ቡድን እየመረች ወደ ጫካ ገብታ ባሳቻ መንገድ እየሄደች ተራራ እየወጠች ቁልቁለት እየወረደች ዋናውን መንገድ እየተወች ዱር ለዱር እየሄደች ከሚከታተሏት የጠላት ሰላዮች ዓይን ትሰወርና አረሳስታ እርግጠኛ ስኮን ወደ ጌተዋ ተመለሰች። ድንቅና ብልህ ባልቴት። የካምባታው ደጃዝማች መሸሻ የቀበርንበት የጦር ሰፈራችን እኩል ልለይ ለቀን ወደፊት እንድንሄድ ራስ ካሳ ትዕዛዝ ሰጡ። ለእኛ ለአምስቱ ፈረንጆች የቀረን አንድ የደከመ የተራበና ለራሱ የግዱን የመሄድ ፈረስ ብቻ ስለነበር ቀጣዩን ጉዞ በግር መግፋት ግዴታ ነውና ለረጅም ሰዓታት በግል ተጉዘን ከመካከላችን በጣም የደከመውና መሄድ ያልኮንለትን ተጋግዘን በዚያ በሞት ፈረሶች ላይ ጥቂት እግሮቹን እንዲያሳርፍ እያደረግ